የዛሬው ደስታ እጅግ ልዩ ነው። በተለይ ደግሞ ለአርቲስት ገነት ንጋቱና ለባለቤቷ ለፕሮፌሰር ሙሉጌታ ጀዋሬም ከሁሉ በላይ ለልጆቻቸው እነሱ ይህ ቀን እንዲመጣም ያልጫሩት አፈር ያልፈነቀሉት ድንጋይ አልነበረም። ዛሬ ግን ምኞታቸው ተሳክቶ እጅግ ታላቅ ደስታና በረከት ወደ ቤታቸው ገባም። ነገሩ ምንድን ነው እንነግራችኋለን። ይህንን ዜና የሰሙ ኢትዮጵያውያን በሙሉ በተለያዩ ማህበራዊ ድረ ገጾቻቸው ላይ እንኳን ደስ ያላችሁ፣ እንኳን ምኞታችሁ ተሳካም፣ እንኳን ፈጣሪ ለዚህ ቀን አበቃችሁ እያሉ መልእክታቸውን አድርሷችኋል። ነገሩ እጅግ ልዩ ሰርፕራይዝ ነውና ሰርፕራይዙን ወደ እናንተ እናደርሳለን። ዛሬ የተለያዩ ሶስት መረጃዎችን በቅደም ተከተል ወደ እናንተ እናደርሳለን። ሶስቱም መረጃዎች እጅግ የሚያስደስቱና ሰርፕራይዝ የሚባሉ መረጃዎች ናቸው። የመጀመሪያው መንሱር ጀማል ለበዓል ማለትም ለትንሣኤ ያደረገውን ድንቅ ነገር እንነግራችኋለን። ከዚያ አለፍ ሲልም በርካታ ሰዎች የተሰበሰቡበት፣ ብዙ ሰዎች ደስታን ያጨዱበት፣ በደስታም የቦረቁበትን ያሬድ ነጉ ያደረገውን ልዩ የበዓል ቆይታና ሰርፕራይዝም እንዲሁ እንነግራችኋለን። ከነዚህ ሁለት መረጃዎች አስከትለን ደግሞ በመግቢያችን ላይ ጠቀስ ለማድረግ የሞከር የሞከርነውን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 የመጀመሪያ መረጃችን በቲክቶክ በኩል የምናውቀውን መንሱር ጀማልን የሚመለከት ነው። መንሱር ጀማል በቦሌ ክፍለ ከተማና በቢሾፍቱ ከተማ ለአቅመ ደካማ ወገኖች የትንሣኤ በዓል ምክንያት በማድረግ ጾም መፍቻ የሚሆን በሬ ገዝቶ በዓልን በዓልን በደስታ እንዲያሳልፉ የማዕድ ማጋራት ፕሮግራም ስለማከናወኑ የሚያትት መረጃ ነው። ይህ መረጃ ስጦታው ለተበረከተላቸው ግለሰቦች እጅግ ታላቅ ደስታን የፈጠረ እንደሆነም ተነግሯል። ከዚህ ባለፈም መንሱር እስልምና እምነት ተከታይ ቢሆንም እንኳን በዚህ በፋሲካ በዓል ተቸግረው የሚያሳልፉ ወገኖችን በማሰብ እንዲህ አይነት መልካም ተግባር ማድረጉ ደግሞ እያስመሰግነውም ይገኛል። ሁለተኛው መረጃችን ድምፃዊ ያሬድ ነጉን የሚመለከት ነው። ይህ መረጃ ደግሞ ብዙ ሰዎችን በደስታ ያስፈነጠዘም በቃሊቲ ማረሚያ ቤት ውስጥ የተደረገ እጅግ አስገራሚ ቆይታ ነው። በኢትዮጵያ ለመጀመሪያ ጊዜ ለእስረኞች ኮንሰርት ተዘጋጀ ሲሉም የገለጹት አሉ ይህን ደስታ ከዚህ ባለፈም ያሬድ ነጉ ቃሊት ወረደ እያሉም የገለጹትም አሉ ያሬድ ቃሊት ወረደ ሲባል ታዲያም መደነቃቸው አይቀርም ነገሩ ምን መሰላችሁ ከዚህ በፊት የአይኔ ማረፊያ ዘለላይ እንደ ቢራ ቢሮ ሁሉም አገሬ በተሰኙና በተለያዩ አሪፍ አሪፍ ነጠላ ሙዚቃዎቹና በዳንሶቹ የሚታወቀው ታዋቂው ወጣት ድምፃዊ ያሬድ ነጉ በኮክ ስቱዲዮ ዓለም አቀፍ ከሆኑ አርቲስቶች ጋር ሙዚቃን በመጫወትና በማቅረብ ይታወቃል። በቅርቡ ደግሞ ዳንታ የሚባል መጠሪያ የተሰጠውን 11 ትራኮችን የያዘም የመጀመሪያ አልበሙንም ለአድናቂዎቹ ማድረሱም የሚታወቅ ነው። ይህም የሙዚቃ አልበም በአጭር ጊዜ ውስጥ ብዙ ተወዳጅነትን ያተረፈ ሲሆን፣ አሁን ደግሞ ለየት ባለ መልኩ በኢትዮጵያ የመጀመሪያ የሆነውን በእስር ቤት በመገኘት ኮንሰርት አዘጋጅቶ ፕሮግራሙን አቅርቧል። የፕሮግራሙም ለብዙ ሰዎች ደስታ ፈጥሯል። የተወዳጅ ድምፃዊ በእስር ቤት ለሚገኙ ወንድም እህቶች በማሰብም ለእነሱ ያለውን ክብርና ፍቅር እንዲሁም መውደዱን ማሳየት የቻለ ብቸኛ አርቲስት እንደሆነም ነው የተገለጸው። የተወዳጅ ድምፃዊ በማረሚያ ቤት ሆነው የፍርድ ቀናቸውን እየተጠባበቁ ለሚገኙ ለእነዚህ ምስኪኖች በሙሉ ኮንሰርት በማዘጋጀት ብዙ ሰዎችን ማዝናናት ችሏል። በዚህ ኮንሰርት ፕሮግራም ላይ ደግሞ ልዩ ስጦታ ማበርክቶላችኋል እሱንም እንንገራችሁ። ያረነጎ ተግባሩ ልዩ ነው ይላሉ አንዳንድ ማኅበራዊ ማህበራዊ ሚዲያዎች። ተወዳጁ ድምፃዊ ለብዙ ሰዎች፣ ለተቸገሩ ወገኖች ሲደርስና ሲረዳ እናውቀዋለን። ሁሌም ለበጎ ነገር ቀዳሚ እንደሆነም ይነገርለታል። ዛሬ ደግሞ ሶስት ሰንጋ በሬዎችን ገዝቶ ቃሊቲ እስር ቤት ውስጥ ላሉ ታራሚዎች ነው ስጦታ ማበርከት የቻለው ምግብ በማብላትናም አይዟችሁ ታርማችሁ ጥሩ ዜጋ ትሆናላችሁ በማለት የፋሲካ በዓልን ልክ እንደ ቤተሰብ ወገን እንዳላቸው ደስ ብሏቸው እንዲያሳልፉ ምክንያት ለመሆን ችሏል። እንዲህ ነው መባረክ ብለውታል። የታሰሩ የታመሙ ወገኖችን እየሄድን መጠየቅ፣ አይዟችሁ ማለት ይልመድብን የሚሉ ሰዎችም አሉ። ከያሬድ የተማሩ ማለት ነው። እንዲህ ያለ መልካም ተግባርን የሚያደርጉ ሰዎች እጅግ ሊመሰገኑ ይገባልም እየተባለ ይገኛል። ያሬድ ባደረገው ነገርም በእስር ቤት የሚገኙት እነዚህ ታራሚዎች ታዲያ ታላቅ በሆነ ደስታ ያሬድን አቅፈው በእምባም ጭምር ሲያመሰግኑት ታይተዋል። በርካቶችን እያነጋገረ የሚገኘው የአርቲስት ገነት ንጋቱና የፕሮፌሰር ሙሉጌታ ጀዋሬን ጉዳይ እንንገራችሁ። እነዚህ ሁለቱ ሰዎች ከ14 ዓመታት በፊት አንድ ላይ የሚኖሩ በትዳር ተጣምረው ልጆችን ወልደው በደስታ የሚኖሩ ሰዎች ነበሩ። ከዚያ በኋላ ግን በመሃላቸው በተፈጠረ ግጭት ምክንያት እየተለያዩ መጡም። በተለይ ሙሉጌታ በወቅቱ በነበረበት አንዳንድ ችግር ምክንያት ከባለቤቱ ጋር ግጭቶች እየተፈጠሩ መጡም። በዚህም የተነሳ አርቲስት ገነት ንጋቱ እጅግ ወደሚያሳዝን ወደ አንድ ዝቅተኛ ቤት ሁሉ ወርዳ ልጆቿን እስከ ማሳደግ እንደደረሰች በተለያዩ ቃለመጠይቆች ላይ ለመረዳት ችለናል። ገነት ንጋቱ ብርድና ሙቀቱ ፀሐይና ዝናቡ እየተፈራረቀባት በማይሆን ቦታ ውስጥ ሆናም ልጆቿን ታሳድግ ነበር። በዚህ መሃል በተፈጠረባት የጤና እክልም እጅግ የሚያሳዝን ሁኔታ ውስጥ ደርሳ እንደነበርም የብዙዎቻችን ትዝታ ነበርም። በወቅቱ ታዲያ ሼክ መሐመድ ሁሴን አሊ አልአሙዲን እገዛ በማድረጋቸው ወደ ውጭ ሀገር ሄዳ እንድትታከም ከሆነም በኋላ ወደ ሀገሯ ተመልሳ ልጆቿን በፍቅር ለማሳደግም ችላለች። በኋላ ታዲያ ሙሉጌታ ባደረገው ነገር ተጸጽቶ ወደ ልጆቹና ወደ ሚስቱ ቀልቡን ለማሳረፍናም ለመመለስ ቢፈልግም እንኳን እሷ ግን ፈቃደኛ አልነበረችም በመሐላችን የተፈጠረው ነገር ሊያስታረቀንና አንድ ላይ ሊያደርገን የሚችል ነገር ባለመሆኑ እንዲሁ እንደተለያየን እንኖራለን ብላ ወሰነች በርካታ ሽማግሌዎች ገቡ ብዙ ኢትዮጵያንም ለምን አይታረቁም እያሉ ጥያቄ ማቅረብ ጀመሩ ከዚህ ባለፈ በመሐላቸው እጅግ የሚያሳዝኑት ልጆቻቸውም የእነሱን መታረቅ በጉጉት ይጠብቁ ነበረም። አባታቸው ታዲያም ይህንን ነገር በለቅሶ ይገልጸው ነበረም፣ ሚስቴን ድጋሜ ባገኛት እያለ ጸሎቱን ወደ ፈጣሪም ሲያደርስ ነበር። በፊት ያደረገው ነገር ጸጽቶታል። ነገር ግን ገኒ ፈቃደኛ አልነበረችም። በሰይፉ ሾ በመቅረብም በሁለታቸው መሃል የተፈጠረው ችግር አንድ ላይ ሊያኖራቸው የሚችል አለመሆኑንም ተናግረው እንደነበርና ለየብቻ ግን እንደ ወንድምና እንደ እህት እንደ ጓደኛሞች ሆነው ልጆቻቸውን ሊያሳድጉ እንደሚችሉም ሲገልጹ ነበረም። አሳዛኙ ሙሉጌታ ጀዋሬም እምባውን እንባውን እያፈሰሰም ሚስቱን በስስትና በናፍቆት እየተመለከተም ሁሌም የሚታረቁበትን ቀን በተስፋ ይጠብቅ ነበረም። ዛሬ ታዲያ ያ ሁሉ የእምባ መከራ አልፎ እጅግ በሚያስገርም የደስታ ሰርፕራይዝ ተለውጧል። በዛሬው ትንሳኤ በዓል ቀን በተለቀቀው ቪዲዮ መሰረትም እነዚህ ሁለት ጥንዶች ወደ ቤታቸው ትልቅ ደስታ መግባቱ ነው የተነገረው። አርቲስት ገነት ንጋቱና ባለቤቷ ሙሉጌታ ጀዋሬ በድጋሜ ተሞሸሩ የሚል መረጃ ወጥቷል። ይሄ ሆነው እንግዲህ ከተለያዩ ከ14 ዓመታት በኋላ ነው። አርቲስት ገነት በጸሎት አስቡን፣ ይሄው በትንሳኤ ዕለት በልጆቻችን ፊት ድጋሜ በሰርግ ተጋብተናል ስትል ተናግራለች። ከ14 ዓመታት መለያየት በኋላ አርቲስት ገነት ንጋቱና አርቲስት ሙሉጌታ ጀዋሬ በዛሬ ዕለት በልጆቻቸው እና በጓደኞቻቸው እንዲሁም በዘመድ አዝማድ ፊት ለፊትም ለመሞሸር ችለዋል። ሁሉም በማልቀስ ደስታውን የገለጸ ሲሆን ሁሌም ነገን ለፈጣሪ ሰተን ድጋሜ ትዳርን አንድ ብለን ጀምረናል ብለዋል። ጥንዶቹም መልካም ምኞታችሁንም ተመኙልን ሲሉም የኢትዮጵያን ሕዝብ ተማጽኗል በዙሪያቸው የነበሩ ቤተሰቦቻቸውና ጓደኞቻቸው እነዚህ ጥንዶች 14 ዓመት ሙሉ ተለያይተው ዛሬ እንደ አዲስ መጣመራቸው እጅጉን አስደስቷቸው ነገሩን በእንባ ገልጸውታል። ልጆቻቸውም እንዲሁ እጅግ በሚያሳዝን ሁኔታም እንባቸውን ሲያፈሱ ተመልክተናል። በአዲስ አበባ ዩኒቨርሲቲ የስነ ጥበባ ትምህርት ክፍል መምህሬ ሙሉጌታ ጀዋሬ እንኳን ደስ ያለህ የምትለው ናኒ ገነቱ ናት። አርቲስት ገነት ንጋቱ በጸሎት አስቡን፣ የውበትን ሳይለት በልጆቻችን ፊት ድጋሚ በሰርግ ተጋብተናል ማለትሽ እጅጉን ደስ አሰኝቶናል ስትል ናኒ ትገልጻለች። ከአስራ አራት ዓመት መለያየት በኋላ ሰርግ እንዴት ደስ ይላል ስትልም ሐሳቧን አክላለችን። ናኒም ሙሉጌታ ጀዋሬ እጅግ ተወዳጅ፣ በአዲስ አበባ ዩኒቨርሲቲ በርካታ ተማሪዎችንም ለማፍራት የቻለ ድንቅ የጥበብ ሰው እንደሆነም ይነገርለታል። በትዳር ህይወቱ ታዲያም በመሃል በተፈጠረው ክፍተት እነዚህን ዓመታት ሁሉ እያለቀሰም ባለቤቱንም ናፍቆ እንደኖረም ይነገራል። ሙልጌታ ዛሬ የደስታው ቀን ነው። እንደ እስከ ዛሬው ልቡ ተሰብሮ አይደለም ያለቀሰው። ዛሬም እምባውን ያፈሰሰው በደስታ ነው። ሙልጌታም ከሰርጉ በኋላም በደስታ እንደሚጨፍር ይጠበቃል። ከዚሁ ጋር ተገናኝቶም የተለያዩ ፕሮግራሞች ላይ በደስታ ሲጨፍርም የሚመለከቱት ሰዎች እጅግ እንደሚገረሙበት ይነገራም። በተደጋጋሚም የፕሮፌሰር ሙልጌታ ጀዋሬን ዳንስ እመለከተዋለሁ ይላሉ ተማሪዎቹ። እውነቱን ለመናገር የፕሮፌሰሩን እንቅስቃሴ ዳንስ ብሎ ለመጥራት ይቸግራል በማለትም ይቀልዳሉ። ሙዚቃ ከተከፈተ ይወራጫል ማለትም ይቀላል ሲሉም ይጨምራሉ። እንቅስቃሴዎች ሁሉ ዳንስ ናቸው በሚለው እንለፈው እንጂ ሲሉም ቀልዳቸውን አክለዋል። የሙሉጌታ ጀዋሬ ዳንስ ብዙ ሊባልላት ይችላል። የትም የለም፣ መደብም የለውም፣ ብቻ የራሱ ፈጠራ ነው። እጁን ያወራጫል፣ አንጀቱን ይጨብጣል አንገቱን ይይዛል። ለተረጋጋ ሰው የሰውየው ዳንስ መለስተኛ ሽብር ነው ሲሉም በቀልድ ጨምረዋል። ይህንን ጽሑፍ ያጋራን ግለሰብ ሙሉጌታ ያስተማራቸው ጓደኞቼን እንዲህ ብዬ ጠይቃቸዋለሁ። ሙሌ ክላስ ላይ እንዴት ነው ግን አልኳቸው። ፈታ ያለ ነው ቀለል አድርጎ ያስተምራል ብለው ነገሩኝ ይላል በጥቂቱም ቢሆን በትወና የምናውቀው ይህ ሰው ማለፊያ ነው ሲልም ገልጾታል የፕሮፌሰሩን መውረግረግ እያሰብኩኝ ደግሞ ሌላ ሐሳብ መጣልኝ የአንድ ከፍተኛ ትምህርት ተቋም ፕሮፌሰር ሆኖ በአደባባይ እንደ ማይክል ሙኖክ መራመድ እንደ አብዮት ካሳነሽ ደግሞ መቅበጥበጥ በርግጥ አልተለመደም ፎርማሊስት ያደርገን የለም ሙሌ ይህንን የተለመደ አስተሳሰብ የናደ ይመስለኛል እድሜም አልበገረውም። የሙያ ፖዚሽንም እንዲሁ አልበገረውም። ፕሮፌሰር መሆኑም ትዝ አላለውም። ብቻ ሙዚቃ ይበርገድለት። ሙሌ ሀገር በቀል የሆነች ዳንሱንም ያለ ስስት ይለቅብናል። በንይታም ይህ መልካም ነው። በሁሉም ዘርፍ አፍ ዘግተው ከተቀመጡ ምሁሮች መካከል ሙሌ ዳንስ እንኳን አልነፈገንም ሲል ነው ይህንን ጽሑፍ ያጋራል። ለማንኛውም ፕሮፌሰር ሙሉጌታ ጀዋሬና አርቲስት ገነት ንጋቱ እንኳን ለዚህ ቀን አበቃችሁ፣ እንኳን ደስ ያላችሁ። ከምንም በላይ ልጆቻቸው ደግሞ ደስታቸው ልዩ ነውና እንኳን ለዚህ ቀን አበቃችሁ። የዛሬ መልእክታችን ነው። በሚቀጥለው ቀን በሌላ መሰናዶ ተመልሰን እንገናኛለን። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን እየዳሰሰ ወደ እናንተ ወደ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉ ጠየቅን። በሚቀጥለው በሌሎች መሰናዶች እስክንገናኝ ቸርቆዩልን